አንተ ቆያ ማል እንዴ! ቆይ፣ እንዴት እንደመጣ እንኳን ትንሽ አታስብም እንዴት? እስኪ ሳደርስ ትቆያለህ። ለነገሩ አሁን ጤነኛማ አይደለህም። ሲጀመር ካልቻልክ እኮ ሰው አለመቅጠር ነው። ሲጀመር የኔ ጥፋተኛ አንተ ና፣ ምን መውጣቴ። ምን አይነት ሰው ነው በፈጣሪ! መሲ ተናደደች። መሲ ዛሬ እንግዲህ ከቴዲ ጋራ ተገናኝተዋል ማለት ነው ቴዲ ሰሞኑን መሲን ቤት ውስጥ ነበር የሚያገኛት። ያው መሲ ግን መረጃ እንዳቀብለህ ነው እያለችው ነበረ፣ ስትሰድበውና ስታመናጭቀው እየነበረው ማለት ነው። ዛሬ እንግዲህ በአካል ተገናኝተው ብቻቸውን በአካል ቴዲ ማገኘችው ቴዲም መሲን አገኛት ማለት ነው እንግዲህ ዛሬ የሆዴ ሆዳቸውን ተጫውተዋል። መሲ ግን በጣም እየተናደደችበት ነው። በጣም እየተናደደችበት ነው ማለት ነው። ልትመለስ ወደ ቤቷ ብላ እንግዲህ እሱ መጥቷል። ብዙ ሰዓት ጠበቀችው። ስጠብቀው ቶሎ አልመጣላትም ነበር። የመጨረሻ ተናዳ ልትመለስ ስትል ከኋላዋ መሲ ብሎ ይጠራታል። ከዛም በሚጠራ ሰዓት እንግዲህ ተናዳ ቆይ ግን አንተ ምን ሆነሃል? ያመሃል እንዴ? እስካሁን ድረስ የምታቆየኝ ብላ በጣም ተናደደችበት ማለት ነው። እሱ መነጽሩን ካይኑ ላይ ውርድ አደረገና እና ዝም ብሎ ነው ያዳመጣት። በቃ እሷ የለፈለፈችውን ለፈለፈች። ሲጀመር እኮ ካልቻልክ ሰውን አለመቅጠር ነው። በቃ ሁሉንም ቅበጣጠረ ጨረሰች። ከዛ መጨረሻ ላይ ሲጀመር እኔ ነኝ ጥፋተኛ አንተ አይደለህም አንተን አምኜ ከቤት መውጣቴ ብላ ተናደደችበት ተግ። በቃ የሆዷ ሁሉ ተናገረች፣ በሶቷን ተናገረች። መጨረሻ ላይ ጨረሽ? ማውራት ትችያለሽ ብሎ ዝም ብሎ ካዳመጣት በኋላ ይሄንን ጠየቃት። ምን ማለት ነው? ዝም ብለህ እየታዘብከኝ ነበር እንዴ? ብላ እሷም ትመልስለታለች። እረ እኔ በጭራሽ እንደዛ አይደለም። አይ እኔ አንቺ ምንም ብታውሪ አልታዘብሽም አንቺ እኔ አንቺን ዝም ብዬ መስማት ነው የመፈለገው ብሎ ይላታል። እንዴ ስድብሽ ራሱ እኮ ቁም ነገር ነው እያለ ቴዲም ይመልስላታል። መሲም አልቀረብህም፣ ምን አይነቱ ነው አስጠሌ? ስድቧን ቀጠለች። ዛሬም ስድቡ አይቀርልኝም አይደለ? በማለት ትለ እሱም ይላታል። እሷም ብፈነከተ ራሱ በጣም ነው ደስ የሚለኝ በማለት ድንጋይ ጎንበስ ብላ ትፈልጋለች። እሱም እሱ ይሻለኝ ነበረ በማለት ይመልስላታል። ቆይ ግን አንተ ምን አይነት ደፋር ብትሆን ነው እኔን እንደዚህ የምታናገረኝ? በማለት እንግዲህ ኩስትርትር ብላ ተመል ትጠይቀዋለች። ሲጀመር እንዴት ነው እኔን ደፍረህ ከኔ ጋራ መደዋወል የጀመርከው? በማለት ትጠይቀዋለች። ቴዲም የመጀመሪያ ጊዜ የመጀመሪያ ቀን ሳይሽ ነበረ እች ልጅ ለእኔ የምትሆነው የእኔ የምትሆነች ብዬ ቃል የገባሁት በማለት ቴዲም ይላታል። መሲም ተው እባክህን በጣም ታስቢል እንዴ? በማለት ትመልስለታለች። አሁን የምትነግረኝ ነገረኝና ቶሎ ወደ ቤት መመለስ ፈለጋለሁ በማለት ትጠይቀዋለች። ቴዲም እንግዲህ በዚህ መሀል ስልክ ይደወልበታል። ስልኩን እሷ ፊት ማውራት ስላልቻለ ሄድ ብሎ የተደወለበትን ስልክ ያነሳዋል። ግን ማንች የደወለችው ሄለን መሰለችኝ። ወይኔ ፈጣሪ ሆይ እንደው ደግሞ አሁን ምን ለማድረግ እያሰቡ ይሆን በማለት ሄለንም ትፈራለች። እናም እንግዲህ እሱ ግን ስልኩን አወራና ከዛ ተመለሰ ወደ መሲ። ቁጭ ብለን መነጋገር እንችላለን ብሎ ይጠይቃታል። እሷም እቸኩላለሁ አልኩ በማለት ቶሎ መመለስ ስላለብኝ እዚሁ ንገረኝ በማለት እጠይቀዋለች እሱም ቆምንም ምንም ተቀመጥን እኮ ወዴን ጨርሺ አትሄጂም አይደለ፣ ስለዚህ ተቀምጠን እናውራ በማለት ይጠይቃታል። እሷም ትስማማና መንገደ ጉዞዋን ተቀጥላለች። ተቀምጠው ሊያውሩ ማለት ነው እንግዲህ። መሲ ቴዲ በጣም ነው የሚወዳት መሲን ቴዲ ይወዳታል። እና የወደፊት የሚስቴ ላደርግሽ ፈልገሻለሁ እያላት ነው ማለት ነው። እዚህ ጋር ደግሞ እነ ቤሉል እና ኑንሽ ቤሉል ኑንሽን ይዟት ከግቢ ይወጣል። ከዛን ምን ቢላት ቆንጆ ነው ኑንሽዬ፣ ለማውራት እንዲመቸን ብዬ ነው ወደዚህ ይዜሽ የመጣሁት ብሎ ይላታል። አንዴ ቀና ብለሽ ታይኛለሽ ብሎ ይጠይቃታል። እሷም እሺ ብላ ትለዋለች። እሺ ፈገግበያ በማለት ይላታል። እሷም ተጨነቀች እንዴ በማለት ትጠይቀዋለች። እንዴ አትበይ ፈገግ በይ ብሎ ይላታል። እሷም ፈገግታዋን ፈገግ ትልና እሱም ምንም ነገር ሊፈጠር ይችላል ሁሌም እንደዚህ ፈገግ በይ እሺ በማለት ቤሉልም ይላታል። እናቴን ታያት እሷን ምንም ብትልሽ መፍራት የለብሽም እኔም የሆነ ነገር ከእሷ እንዳለ እይ ተረዳ ሆይ ነው አንዴ አጣርቼ እስከምደርስበት ድረስ አንቺ እራስሽን ጠብቂ፣ በማለት ቤሉልም ኑንሽን ይላታል። ኑንሽም እሺ እጠብቃለሁ በማለት ትመልስለታለች። ከዛም መንገዳቸውን ጉዟቸውን ይቀጥላሉ። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ ሆይ በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ብዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ምንጊዜ መግቢያ ላይ ስገባ እንደምናገረው ለዚህ ቻናል አዲስ የሆናችሁ ቪዲዮ የከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁን ደስ ካላችሁ ቪዲዮን እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ዛሬ ደግሞ እንግዳ ድራማ ክፍል ሰላሳ አራት መጥቻለሁ ይሄንን ቪዲዮ እባካችሁን እስከ መጨረሻው እዩልኝ መሲ ታዴ እና ሄለን እንግዲህ ሄለን እና ታዴ እሳሉ ላይ ቁጭ ብለው ሄለን ታዴን ትጠይቃታለች ምንድነው የምትጠይቃት ስለ መሲ መድሀኒት መሲ የመሲን መድሀኒት ሄለን ለታዴ ነው ስጫት ብላ የሰጠቻት እናም ሄለን ታዴን መድኃኒቱን በየቀኑ እየሰጠሻት ነው ብላ ትጠይቃታለች። ታዴም አዎ በየቀኑ እየሰጠኋት ነው በማለት ትመልስላታለች። ያንቺ ታማኝነት የሚወሰነው በዚህ ነው በማለት ሄለንም ታዴን ትላታለች። ታዴ እሺ ጎበዝ ልጅ በማለት ሄለንም ታመሰግናታለች። ሁሌም አብረሻት ሆነሽ ተከታተያት እሺ በማለት ሄለንም ታዴን ትላታለች። አሁን ምን እያደረገች ነው? ክፍሏ ነች? ብላ ትጠይቃታለች። መሲ ሲጀመር የለችም ከእንትላክ ከዚህ ከማኑ ስሙ ጋራ ሄዳለች ማለት ነው። እንግዲህ ከሱ ጋራ ኃይለኛ ወሬ ይዘዋል። ሄለን እንት ታዴ አሁ ክላሷ ነች እየታጠበ እየተጣጠበች ነው በማለት ትመልስላታለች። ሲመስለኝ ስትጨርስ ትመጣለች ይመስለኛል ብላ ታዴም ለሄለን ትመልስላታለች። እና ያለችሽ ነገር አለ ብላ ሄለን ትጠይቃታለች። ማለት ሐሳቧ ምንድን ነው የምታደርገውስ ምንድን ነው፣ ከዛ በላይ ደግሞ ማንን ነው በስልክ እምታወራው ብላ ሄለንም ታዴን ትጠይቃታለች። ታዴ፣ እኔ ሌላ ምንም ነገር አላውቅም በማለት ትመልስላታለች። ሄለንም እንደ አፍረሻት እያዋርሽ አንድ ቀንም በስልክ ስታወራ አላጋጠመችሽም በማለት ታዴም ትጠይቃታለች። ታዴም እንደዛ ሳይሆን ይደወልላታል ግን አታነሳውም በማለት ታዴም ትመልስላታለች። ሄለንም ሄለንም እንግዲህ ስለዚህ ስልክ ስታወራ ተጠንቅቃ ሰው ሲወጣ ነው ማለት ነው፣ በማለት ሄለን ለታዴ ትላታለች። እቺ እባብ በማለት ሄለንም ታዴን ትመልስላታለች። በዚህ ሰዓት ይሄን እያወሩ እያለ አዶን ይመጣል። አዶንም ይመጣና በጣም እንግዲህ አዶን ሄለንን ይዟታል አዶን ሄለንን ይዟታል። ከዚህ በፊት የሚቀዳ ቪዲዮ ክላሷ አድርጎ ነበር። በዛ መረጃም እንደገና ብዙ ነገር ከሄለን የሰበሰበው ነገር አለ። ሁለተኛ ነገር ደግሞ የሆነ ወረቀት ከክላሷ ወስዶ መረጃውን እያንዳንዷን ሄለን ምን እንደምታደርግ አዶን ስለ ሄለን አውቋል ማለት ነው። እናም አዶን ከአጠገቧ ወደ ክላስሽ ሂጂ ብላ ትላትና ታዱም ካጠገቧ ትሄዳለች። ከዛ አዶን እና ሄለን ይቀራሉ። እንግዲህ አዶን ሄለንን ሊጠይቃት ነው። ቆይ ግን አንተ ግን ምንድነው እንደዚህ ስርዓት ያጣሁ? በማለት ሄለን አዶንን ታመናጭቀዋለች። እኔ ምንም ችግር የለብኝም። ማታ ሳናግርሽ? ማታ ሳናግርሽ ቅድም እንደምነግርኝ እንዳለ ነግርሽ ነበረ በማለት አዶንም ለሄለን ይላታል። ሄለንም ምን እንድነግርህ ፈልጋል? ያም የጓደኛዬ ድርጅት ነው በማለት ትመልስለታለች። የጓደኛሽ ድርጅት አድራሻዋን ስጭኛ በማለት ይጠይቃታል። ቆይ አንተ ምን አገባ? ከኔ ጋር ምን አይነት ችግር ነው የፈለግከው በማለት አዶንን ትለዋለች። አዶንም እኔ ምንም አይነት ችግር ካንቺ አልፈልግም፣ ግን ዳሞ ምንም ነገር ቢመጣ አልፈራም፣ ለመጋፈጥ ዝግጁ ነኝ በማለት ለሄለን ይላታል። ሄለንም ወይኔ ሄለን ቴዲነህ አንተ ጉድ፣ የሰራኸኝ አብሮሽ ይሁኝን ብለህኝ ብላ ቴዲን ትወቅሰዋለች። ቆይ ግን አንተ ከመቼ ጀምሮ ነው እንደዚህ አይነት ድፍረት ያመጣኸው? በማለት ሄለንም አዶንን ትለዋለች። ምን ፈልገህ ነው ብላ ትጠይቀዋለች እውነቱን ለማወቅ ነው ብሎ እሱ ይመልስላታል። አይ አይመስለኝም እውነት ብታቅ ራሱ ግድ የሚሰጥህ አይመስለኝም በማለት ሄለንም ትመልስለታለች አዶንም ብዙ ፋይሎችን እያየሁኝ ነበረ ምን አገኘሁ መሰለሽ አባቴ ከቶማስ ጋር የተዋወለው ውል ነበረ በማለት አዶንም ለሄለን ይነግራታል። ሄለንም ትደነግጥና ምን ምንድን ያልከው በማለት ትጠይቀዋለች። ፋይሎችን እየወሰድክ ስት ፋይሎቹን እየሰበሰብክ ስትወስድ የነበርከው አንተ ነህ ብና ትጠይቀዋለች። አዎ አይገርምሽም እኔ ምን አይነት ልጅ እንደሆንኩ በማለት አዶንም ለሄለን ይመልስላታል። አንዳንዴ ሰው ቤት እንዳለሁ እራሱ እረሳዋለሁ በማለት ይመልስላታል። አንተ ውርጋጥ በጣም የተናናቅን አልመሰለህን? በማለት ሄለንም አዱን ላይ ትጮህበታለች። ውይ እኔ እኮ አላመንኩሽም ምናልባት አንቺ ንቀሽኝ እንደነበረ በማለት ይላታል። አዶኔ ይቅርብ፣ ከኔ ጋር አትነካካ፣ ህይወትን ነው ማከብደው በማለት ሄለንም ትመልስለታለች። አዶንም፣ አትሳሳቺ አንቺ አንቺ ሳትሆኚ እኔ ነኝ ህይወትሽን የማከብድብሽ እያለ ይመልስላታል። ሄለንም ግን እኔ እንደሱ አላደርግም በማለት ይላታል። ሰውን ማስጨነቅ ተገቢ አይደለም በማለት ይመልስላታል። ሄለንም ይህን ጊዜ ታፈጥበትና ግራ ትጋባለች። ወይኔ ኮድ ጉዷ ነው ሄለ። እሷ ግን ለነገሩ እንጃ ቤሉልን እና አዶንን የሆነ ነገር አስባባችዋለች። ቴዲ እና እንግዲህ መሲ፣ ተቀምጠን እናውራ ባላት መሰረት ቁጭ ብለው እያወሩ ይገኛሉ። ቆይ ምንድን ነው ልትለኝ እየፈለከው ብላ ትጠይቀዋለች። እሱም እኔና ሄለን ያለን ግንኙነት አንቺ እንደምታስቢው እንደምታየው አይደለም እያለ ስለ ሄለን ለመሲ ይነግራታል እና እንዴት ነው ባክህ ብላ መሲም ትጠይቀዋለች። የውልሽ መስዬ እኔና ሄለን አብረን ነው ያደግነው እና ሄለን በጣም የሚያሳዝን አስተዳደግ ነበራት ብሎ ለመሲ ይነግራታል። መሲም ማ እች ጭራቅ ብላ ትመልስለታለች። እስኪ ተሰቃይታ ያደገች ቢሆንማ ከራሷ ሕይወት ተምራ ለሰዎች ደግ ትሆን ነበር በማለት መሲም ለቴዲ ትመልስለታለች። ቴዲም ተይ እንጂ መስዬ፣ ሁሉም በስቃይ ውስጥ ያለፈ ሰው እኮ ካለፈ ተምሮ ጥሩ ይሆናል ማለት አይደለም፣ በማለት ቴዲም ለመሲ ይመልስላታል። አንዳንዱ በተቃራኒው በጣም ጨካኝ ሊሆን ይችላል እያለ ይነግራታል። መሲም ለእሷ ለመከላከል ነው፣ እንዴት ጠራኸኝ በማለት ትመልስለታለች። ቴዲም እረ በፍጹም እንደዛ አይደለም ስለ ግን ስለ እኔ ማወቅ ካለብሽ ከመጀመሪያው ነው ማወቅ ያለብሽ ብዬ ነው በማለት ለመሲ ይነግራታል። እኔ ከሄለን ጋር የምሆነው አባቷም አደራ ስላለ ጭምር ነው በማለት ስለሄለን ይነግራታል። ስለሄለን ሌላ ነገር እየፈጠርክ እባክን እኔን አታስጨንቀኝ በማለት መሲም ትለዋለች። ቴዲም መስዬ፣ እመኒ እመኝኝ እኔ ምንም ችግር እየፈጠርክ እኮ አይደለም በማለት ቴዲም ለመሲ ይነግራታል። እኔ እውነቱን ነውኮ እየነገርኩሽ ያለሁት እያለ ያሳምናታል። መሲም አመንኩህ ልበል ስለ እሷ መንገርህ ለእኔ ምን ይጠቅመኛል? በማለት መሲም ትመልሰለታለች። መስዬ እኔ አንቺን የግሌ ማድረግ ብቻ ነው ፍላጎቴ እያለ ይነግራታል። በጣም እኮ ነው የምወደሽ እኔ እኮ ከዙሪያ ጠፍቼ አላቅም በማለት ይነግራታል። መሲም ምክንያቱም በነፃ መረጃ ስለማቀርብህ እኮ ነው ብላ ስለማቀርብልህ እኮ ነው በማለት ትመልሰለታለች አንተ የሰራኸውን ስራ እኮ ለራስህ ታውቀዋለህ። በማለት እንግዲህ መሲም ለቴዲ ትመልስለታለች። ቴዲ መሲን በጣም ነው የሚወዳት፣ እንግዲህ እንዴት እንደሚወዳት እየነገራት ነው። ስለ ሄለንም ከሄለን ጋር ምንም ነው ምንም አይነት ግንኙነትና አንቺ እንደምታስቢው ና እንደምታይን አደለም እያለ እያስረዳት ነው ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ባይ።